በላጭ ሰው ብሎ ማለት ሰላት የሰገደ ነው፣ ጾም የጸመ ነው፣ ሐጅ ያወጣ ነው፣ አሉ እንዴ። ላ ምን ነብይ አለይሂ ሰለላሁ ዐለይሂ ወሰለም ኸይሩኩም መን تعلم القرآن وعلمه ቁርአን ቀርቶ ያስተማራል፣ ቁርአንን ቀርቶ ያቀራ تعلم القرآن መጀመሪያ ተዓሉም ይማራል፣ እንዴት እንደሚቀራ እያንዳንዱ ነገር ይማራል። ከዛስ وعلمه ያንን ለሚያቀው ሰው ያኔ አቅሙ በቻለ ልክ ለሰዎች ያሳውቃል፣ ያስተምራል። ቁርአን አለ ይህ ሰው ከእናንተ በላጫችሁ ሆነዋል። ጌታችን አላ ጀነት አወርሳችኋለሁ፣ ይህን ይህን ነገር አለ። የጀነት ቤት አለ፣ ሚስቶች አለችሁ፣ ባሎች አለኋችሁ፣ እንዲህ እንዲህ ነገር አለ ጀነት ውስጥ እንዴት ትሆናላችሁ እያለ አላህ ስብሐነ ወተዓላ የጻፈልን ደብዳቤ እንዴ ሳናቀውስ? ታዲያ እንዴ ሳናነበውስ እስካሁን ድረስ እንዴት በስነ ሰዓት እንደው ገልጸን ሳናነበው እንደው ለፍጡሩ እኮ ላቅድም ላከው ያለው ደብዳቤ እኮ ዝም አንልም። ለምን ውስጥ ላይ ያለው ነገር ስለምናቀ ቋንቋው ስለማናቀው አንልም፣ ግን የአኺራችን ጉዳይ የያዘ ቁርአንስ የአኺራችን ጉዳይ የያዘን ይሄ የጌታችን ስጦታ ቁርአን ሳንቀራ። ቁርአን በትክክል ሳናነብ ግን ይከብዳል በጣም ወላሂ፣ ሁላችን እናቀው የሚገባ ነገር አማርኛ ማንበብ እየቻለን እንግሊዝኛ ማንበብ እየቻልን ሌላ ሌላ ነገር ማንበብ እየቻልን ግን ቁርአን ማንበብ የማንችል ከሆነ ትልቅ ኪሳራ ላይ ነን። ልክ ዑለማዎች እንደሚሉት ቁርአን ማንበብ የማንችል ከሆነ ሌላ ቋንቋ፣ ሌላ ፊደላቶች፣ ሌላ ጽሁፎች እያነበብን ዱኒያ ላይ እንጂ ሌላ አኼራ ላይ ምንም አይጠቅሙ ነገራቶች እያነበብን በስነ ስርዓት አስተካክለን እያነበብን ቁርአን ግን አስተካክለን ማንበብ ማንችል ከሆነ ኪሳራ ላይ ነን። ወላሂ ኪሳራ ላይ ነን።

ወዐለመሁ ኸይሩኩም በላጫችሁ ብሎ ማለት ከእናንተ በላጭ ተወዳጅ አላህ ዘንድ በላጭ ሰው ብሎ ማለት አሉ። ትገምታላችሁ? ማን ይሆን? የገንዘብ ባለቤት? የፎቅ ባለቤት? የልጅ ባለቤት? የአራት ሚስት ባለቤት ነው እንዴ? እሺ ምን ባለቤት ነው? ምድርን የሚያስተዳድር የአገር አገር ባለቤት? ላ ኸይሩኩም በላጫችሁ

እያንዳንዱ ነገር ይማራል። ከዛስ ዋዓለመሁ፣ ያንን ለሚያቀው ሰው ያኔ አቅሙ በቻለ ልክ ለሰዎች ያሳውቃል፣ ያስተምራል ቁርአን አለ ይህ ሰው አሉ ከእናንተ በላጫቸው ነው አሉ። ሱብሓነላህ! እዚ ጋር በደንብ ልታሰምሩበት የሚገባ ነገር፣ ብዙ ስራ ነበር እዚ ጋር በላጭ የሚያስብል ሰላት ይጠቀስ ነበረ፣ ሌላ ሌላ ነገር እዚ ጋር የአላህ መልእክተኛ ይጠቅሱ ነበረ፣ ግን አልጠቀሱም ለምን? ያኒ ይሄ ነገር ከባድ ስለሆነ በጣም አላህ ዘንድ የሚያስወድድ የበለጠ ተወዳጅ ስለሆነ ኸይሩኩም መንተ መን ተዓለመ ልቁርአን ወዓለመሁ ከናንተ ከእናንተ በላጫችሁ ቁርአን ቀርቶ ያስቀራ ነው በላጫችሁ። ስለዚህ ይህ ብልጫ ለማግኘት ይህ ትልቅነት ለማግኘት መጀመሪያ መማር ግዴታ ይላል። አንድ ሰው ለማስተማር መማር ግዴታ ይላል። ተዓለመ ልቁርአን ያሉት ነቢ ለ ሰላም ተማረ ተምሮ ያስተማረ ነው። ስለዚህ አልሐምዱሊላህ፣ አላህ ስብሓን ወተዓላ በሰጠን ፎርሳ፣ አቅማችን በቻራ ልክ እንሻላህ እንማራለን። ስለ ቁርአን እንዴት እንደሚቀራ እንዴት እንደሚሆን እንማራለን ማለት ነው። ቁርአን ያው እንደሚታወቀው ቋንቋችን አይደለም አረብኛ። እንደምናውቀው እኛ አማርኛ፣ ሌላ ሌላ የብሔራችን የሀገራችን ቋንቋ ነው የምንናገረው። ከዛ አንፃር አረብኛ ለእኛ አዲስ ነው። ለዛ ስለሆነ መማሩ ያስፈለገን ለዛ ነው እንጂ ለአረብ ቢሆን ይቀላል ነው። እንታ ዓይን እንደሚወጣው እንዲ ነው ብላህት ትነግረውም። ለአረብ መቼም ሐኻሃ እንዲ ነው ብላህው ያቃል። ሷድሲን አትነግረውም። መኻሪጅ አልኹሩፍ ምናምን ምናምን ነገራቶች ያውቃቸዋል ከምንም በላይ ማለት ነገር ግን እኛ በጣም ያስፈልገናል መማር ቋንቋችን ስላልሆነ። እንደሚታወቀው አረብኛ ፊደል ከአሊፍ እስከ ያ ያሉት እንደ አማርኛ ፊደል ዝም ብሎ አይደሉም። እንደ እንግሊዝኛ ፊደል እንደ ፈረንሳይኛ እንደ ቻይንኛ ዝም ብሎ የተቀመጡ ፊደሎች አይደሉም። እያንዳንዱ ከአሊፍ እስከ ያ ድረስ ያሉት የአረብኛ ፊደሎች በአጠቃላይ የራሳቸው መውጫ ቦታ አላቸው፣ የራሳቸው ቦታ፣ አንዱ ከአንዱ የማይቀላቀልበት በባህሪ አንዱ ከአንዱ የሚለይበት የሆነ ልዩ የሆነ ቦታ አላቸው። ምሳሌ አማርኛ ላይ ስንናገር ወይም ሌሎች ቋንቋዎች ላይ ስንናገር በቃ ከየትም አምጣው ከየትም፣ ብቻ ተናገረው ነው ተግባባ ነው አይደል? አረብኛ ላይ እንደዛ አይደለም። ትንሽ ንግግር የቃላት ትንሽ ዘንበል ብታደረግ ትርጉም ትቀይራለህ። እንደ አማርኛ አይደለም፣ እንደ ሌላ አይደለም። የሆነ ቃል ትንሽ ብትከራ የሆነ መሳብ ያለበት ነገር ባትስበው፣ ምሳሌ ወይም ደግሞ መጥበቅ ያለበት ባታጠብቀው፣ ወይም ደግሞ መሳብ ያለበት ነገር ባትስበው፣ ወይም ደግሞ ፈታ መሆነ የነበረበት ነገር ከስራ ብታደርገው፣ አረብኛ ላይ ትልቅ ትርጉም ያመጣል። ለዛ ስለሆነ ነው እኛ ቁጭ ብለን መማር ያስፈለጋል ማለት ነው። ቁጭ ብሎ መማር ስለ ቁርአን የጌታችንን፣ ቃል አላህ ስብሃነሁ ተዓላ ቃል እንዴት ተማንበብ። ምሳሌ አንድ ምን ወደው ሰው እስቲ ምሳሌ እንደው ሰዎች ዘንድ ክብሩ ትልቅ ነው የሚሉት፣ እንደው እኛ ዘንድ ትልቅ አይደለም። አንድ ሰው በቃ እንደው አይደለም፣ እኛ ትልቅ ነው የአሜሪካ ፕሬዚዳንት የቻይና ፕሬዚዳንት የሆነ ፕሬዚዳንት ስለሆነ አይደለም፣ ሰዎች ስላጨበጨቡት ላይ ስለሰቀሉት አይደለም። አክረመኩም እኛ ዘንድ ትልቁ ሚዛታችን ተቅዋ ነው፣ ዲኑ ነው፣ እስልምና ተውሒዱ ነው። ግን እንደው እንበል እሱ እንበል፣ ከዛ በኋላ ለአንተ ለሙሐመድ ደብዳቤ ጽፎ ላከልህ። በምንኛ ነው የጻፈልህ? በእንግሊዝኛ ነው የጻፈልህ። እንግዲህ በእንግሊዝኛ እንግዲህ አጅር ሊሰጥህ፣ ብንዳ ሊሰጥህ፣ ገንዘብ ሊሰጥህ፣ ፎቅ ሊገነባልህ እንዲሁም ደግሞ ማለት ነው ቤተሰቦችህን ሊያገናኝህ ብዙ ነገር ሊያደርግልህ ዱንያ ላይ ያሉ ጥቅሞች ሁሉ ሊሰጥህ ደብዳቤ ጻፈልህ ይህ ነገር እንደሆነ ታውቃለህ የሚሰጥህ ነገር ምን እንደሆነ ታውቃለህ ግን ያ ነገር ምን እንደሆነ ደብዳቤው ላይ ደግሞ ተጽፏል አንተ ግን አታውቀውም ለምን እንግሊዝኛ ነው ቋንቋው የተጻፈው እሱ እንግሊዝኛ ስለሆነ ስለዚህ ምን ታደርጋለህ በዚህ ሰዓት መቼም ችላህ አትለውም ማለለ ቀስቢ ቤቱም ቀስቢ ስጠኝ ቀስ አትልማ አቅምህ በቻለው ልክ አቅምሽ በቻለው ልክ ምንድን ነው የምናደርገው እንግሊዝኛ የሚያቅና የሚተረጉምልን ሰው ማን ነው? ዶላር ዶላር ደው የሚባለው ዶላር ናከልኝ ደብዳቤ እና እስቲ ምንድን ነው የሚነገር፣ ምናረጋለን? ጥረት እናደረግ ነበረ። ወላሂ ይሄ ለዱኒያ ጥቅም ነው። ይሄ ለምንድን ነው ለዱኒያ ጥቅም ነው። ጌታችን አላህ ጀነት አወርሳችኋለሁ፣ ይህን ይህን ነገር አለ፣ የጀነት ቤት አለ፣ ሚስቶች አለዋችሁ፣ ባሎች አለኋችሁ፣ እንዲ እንዲህ ነገር አለ፣ ጀነት ውስጥ እንዴት ይሆናላችሁ እያለ አላህ ስብሐነሁ ወተዓላ የጻፈልን ደብዳቤ እንዴ ሳናቀውስ ታደ እንዴ ሳናነበውስ እስካሁን ድረስ እንዴት በስነሳት እንደው ገልጸን ሳናነበው እንደው ለፍጡሩ እኮ ቅድም ላከው ያለው ደብዳቤ እኮ ዝም አንልም። ለምን ውስጥ ላይ ያለው ነገር ስለምናቀ ቋንቋው ስለማናቀው አንልም። ግን የአኺራችን ጉዳይ የያዘ ቁርአንስ የአኺራችን ጉዳይ የያዘን ይህ የጌታችን ስጦታ ቁርአን ሳንቀራ ቁርአን በትክክል ሳናነብ ግን ይከብዳል በጣም። ወላሂ ሁላችንም እምናውቀው የሚገባ ነገር አማርኛ ማንበብ እየቻልን እንግሊዝኛ ማንበብ እየቻልን ሌላ ሌላ ነገር ማንበብ እየቻልን ግን ቁርአን ማንበብ የማንችል ከሆነ ትልቅ ኪሳራ ላይ ነን። ለቀለሞች እንደሚሉት ቁርአን ማንበብ የማንችል ከሆነ ሌላ ቋንቋ፣ ሌላ ፊደላቶች፣ ሌላ ጽሁፎች እያነበብን ዱንያ ላይ እንጂ ሌላ አኼራ ላይ ምንም አይጠቅሙ ነገራቶች ያነበብን በስነ ስርዓት አስተካክለን ያነበብን ቁርአን ግን አስተካክለን ማንበብ የማንችል ከሆነ ኪሳራ ላይ ነን። ወላሂ ኪሳራ ላይ ነን። ወንድም እህቶቻችን፣ ሰሓባዎች፣ ታብዕዮች፣ አትባ ታብዕዮች፣ እነዛ የመልካም ክፍለ ዘመኖች፣ በአጠቃላይ በዘመናችንም ያሉ ሰዎች በቁርአን ጥለውን ሄዷል። አኺራቸው በቁርአን የገነቡት፣ ጀነት ቤታቸው በቁርአን እያሳመሩ ነው። ጀነት ላይ በቁርአን አማካይነት ቦታ እየያዙ ነው። ነገ የውመል ቂያማ እቅራ ወርተቂ ከማ ኩንተ ቱረቲል ያኒ ፊዱንያ ቅራ አንብብ ጀነት ደረጃ ከፍ በል ውጣ ዱንያ ላይ ስትቀራው እንደነበር ይባላል። አላሁ አክበር። ዱንያ ላይ ስትቀራው እንደነበርክ አሳምረ ስትቀራው እንደነበር ዱንያ ላይ በቀራኸው ልክ ውጣ ጀነት ከፍ በል ደረጃ ይባላል። ይህ እድል ይጠብቀናል። ሊያመልጠን አይገባም። ስለ ቁርአን ትልቅ ትኩረት ልንሰጥ ይገባል። ቁርአን ከነገራቶች ሁሉ ትኩረት የምንሰጠው ነገር ያኔ ሐሳባችን ሊሰርቀው፣ ጊዜያችን ቢዚ ልናረግለት፣ ጉልበታችን ልንጨርስለት ሚገባ ነገር ቢሆን ቁርአን ነው። ወላሂ ይህ የጌታችን ስጦታ፣ እስቲ አንዳንድ ስንሰማው ልባችን እንዴት ነው የሚሸበረው? እስቲ አስቡት ይህ የጌታችን ቃል ቁርአን። አላህ እንደው እንደው በሌላ እኛ እኛ ዘንድ ባይኖር እንደው እኛ ሙስሊሞች ዘንድ ባይኖር እስቲ ከሌላ ካፊሎች ጋር ቢሆን እንዴት እንጓጓ ነበር። ይህ ቁርአን ለኛ ጋር ባይኖር ኖሮ ካፊሎች ጋር ቢሆን እንዴት እናደርግ ነበር? አላህ ግን ሰጠን፣ ለኛ ለሌላ ያልሰጠው ትልቅ ታእምር ሰጠን ለኛ

ወረዲቱ ለኩሙል ኢስላም ዲና ምትሎ እቺ የቁርአን አንቀጽ ናት አለው አይሁዳዎች እቺ የቁርአን አንቀጽ እኛ ጋር ብትወርድ ኖሮ እኛ ዘንድ ብትኖር ኖሮ እቺ አንቀጽ የወረደችበትን ቀን ሁሌ በየአመት ምትከበር ዒድ አድርገን እንይዘው ነበራል ይህ የመሰለ ቁርአን ነው እንደሚቀኑበት ቁርአን ነው እኛ ዘንድ ያለው ወላሂ ካፊሮች በቁርአን ማክ እንደሚቀኑ ልነግራችሁ አልችልም ይቀናሉ በጣም ተደብቀው የሚሰሙ ስንት ካፊሮች አሉ መሰላችሁ ቁርአን ተደብቀው የሚሰሙት ስለዚህ ይህ ትልቅ ቁርአን ይህ ስጦታችን የጌታችን የአላህ ቃል ልናቀው ልንቀራው፣ አሳምረን ልንቀራው ይገባል። ከምንም ነገር በላይ ጊዜያችን ልንሰጠው ይገባል። አቅማችን በቻለ ልናስተካክለው ይገባል እንጂ ችላብለን ብለን አምናም እዛው ላይ ነን፣ ዘንድሮም እዛው ላይ ነን። አምናም አስተካክለን ይቀራናን ነበርም ዘንድሮም አስተካክለን ይቀራናን አይደለም፣ ቀጣይም አስተካክለን አንቀራም። ስለዚህ እንዲ እንዲ እያለን አንድ ቀን የጌታችን ቃል ቁርአን አስተካክለን ሳንቀራ በስነ ስርዓት ቁርአን ይቀርቡ ሰዎች አጅር ሳናገኝ አኺራን እንሄዳለን። ዋላሂ ሂርማን ትልቅ ሂርማን ይሄ